አሰላሙ አለይኩም ወራህመቱላሂ ወበረካቱ ወበረካቱሁ ውድና የተከበራችሁ የዳእዋ ቱዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እያደናን። ዛሬም ያው በድጋሚ ብቅ ብያለሁ። እንግዲህ ዛሬ ሁለት እንግዶች ይዤ እመጥቻለው። እነሱም ማነው? ሙሳና ሰፊያ ዛሬ ይዣቸው መጥቻለው። ባለፈው ሰፊያ ያው ኦንላይን ትምህርት እንዴት እንደምትማር አስተማሪዋ፣ እንዴት እንደምታስተምራት ቪዲዮ ሰርቼ ነበርና

አንዳንድ ሰዎች ደውላችሁ እኛም ኦንላይን መመዝገብ እንፈልጋለን ብላችሁ ቁጥር ሰጥቻችሁም የተመዘገባችሁ ሰዎች አላችሁ። ያው አዳሉ አለል ኸይር ከፈዐሊህ ነው አደለ? ጥሩ ነገር ያው መስራት ያው ጥሩ ነው። ስለዚህ እና የበለጠ ደግሞ አሁን ሀሳብ መጥቶልኝ ስለ ውስታዟ ምን አይነት መጽሐፍ እንደምታስተምር እንዴት እንደምታስተምር አለ አንድ ቪዲዮ የራሷ እሱም ቪዲዮ እንሻላ

በአማርኛ ተወርግሜ ለእናንተ ላቀርብላችሁ ወድጄ፣ ግን ያው የምታስተምረው ለልጆቹ ሲጀምሩ መጀመሪያ ላይ ያው ይሄ የቁርአንና ሐዲስ ነው። ሱሮችም ያሐፍሱት እንደዚህ አንድ ያው ወረቀቱ ምናምን ሁሉ ሱብሃነላ ከእሷ ነው የምትሰጣቸው። ያው ይሄ ሁሉ በነፃ ነው፣ ከእሷ ነው የምትሰጣቸው። ይሄ የሚገርመኝ ይሄ ነው። ከዛ በዛ ላይ ገንዘብ አትቀበልም፣ ክፍያው በነፃ ነው የምታስተምረው። ለአላህ ብዬ ነው የምሰራ ነው የምትለው። ያው ሰደቃ ብቻ ያው ትምህርት ቤት ትልቅ መክፈት ስለምትፈልግ ያው

አንዳንድ ነገር ለእሱ ወጪ ካልሆነ በስተቀር እንደዚህ ሀዲያ ካልሆነ በስተቀር እንጂ ወዲያ በየወሩ ክፍያ ምናምን አትጠይቅም። ሱብሃነላ ከዛ ደግሞ ው ይሄም ሁለተኛ የምታስተምሩ መጽሐፍ ነው። እዚጋ ደግሞ ያው የሚማሩት ያው ሑሩፍ ነው፣ አቀራር እንዴት እንደሚቀሩ የተለያየ ሑሩፍ ነው። እና ይሄ ነው አንደኛው መጽሐፍ ይሄ ነው ይሄ ነው ይሄን ይመስላል። ከዛ በኋላ ደግሞ ያው ሑሩፉን ይሄን ኮፒ አድርጋ ይሰጣቸዋለች፣ እነሱ ይጽፋሉ ማለት ነው። እንዴት እንደሚጻፍ ሑሩፉን ታስተምራችኋለች

እና ይሄም ራሱ ነገር ራሷ ነው ኮፒ አርግታ በራሷ ወጪ ነው ለልጆቹ ያው የምትሰጣቸው። ሱብሃንአላህ። አሁን ከም በቀር ምን ያንድ ሰው ማቆ እንደዚህ ተመዝግባ ልጅቷ ችግር የለውም ኮፒ አርግቼ ነው ቤት ልሽ ልክልሻለሁ ብላት፣ ያው ቤት ሁሉ ትልክላታለች። ሱብሃንአላህ። እና ግን ይሄኛውን አሁን ሶስቱን ነገሮች ቁርአኑን፣ ሁሩፉን እና ደግሞ ሀዲሱን ያለበት የምትፈልጉ ሰዎች ካላችሁ እኔ ያው እሷ በፒዲኤፍ ልካልኝ

ያው ኮፒ ቤት ስላለኝ እራሴ ነው ኮፒ ማድረጉ። አሁን ኦንላይን ስለምትማር እዛ ግን ስት ትሰጠታለች። ግን የምትፈልጉ ሰዎች ካላችሁ ይህን ሩፉ እና ሶስቱን ነገሮች በፒዲኤፍ ወይ በዋትሳፕ ወይ በቴሌግራም እንሻላ ልልክላችሁ እችላለሁ። እንሻላ እንደዚያ አይነት ነገሮች፣ ጠቃሚ ነገሮች ወይ የቴሌግራም ግሩፕ ከፍተን እንሻላ እዛ ላይ ሊንኩን ታች አስቀምጠን እዛ ላይ ገብታችሁ እንሻላ

ይህን ይህን ነገር እናስቀምጥላቸዋለን። አዳዲስም ነገር ስለ እዛ ቴሌግራም ላይ ዋትሳፕ ግሩፕ ላይ አርግተን እንደዚህ አይነት ጠቃሚ ነገሮችን ለእናንተ እንሻላ አዘጋጅተን እናቀርብላችኋለን። ስለዚህ የምትፈልጉ ካላችሁ ፒዲፍን ያው ኮቢ ካላችሁ ቤት ውስጥ ኮቢ አርግታችሁ ልጆቻችሁንም ያው መቅራት የምትችሉ ራሳችሁን ትንሽ ማሰማር ትችላላችሁ። አይ ደግሞ ኦንላይን ማሰመር የምትፈልጉ ደግሞ ካለ ኦንላይንም ጀርመን ያላችሁ ሰዎች ውስታዛም እንደውላችሁ መጠየቅ ትችላላችሁ እንሻላ

የእሷንም ቪዲዮ ላይ ስልኳን ቁጥሯን ምናምን መጨረሻው ላይ አለ። በዛ ቁጥር ደውላችሁ መመዝገብ ትችላላችሁ ማለት ነው። ለምን ያው ውጭ ስንኖር ትንሽ ይከብዳል። አንዳንዴ ወይ መስጅድ የሚያሰምሩበት ሰዓት ላይ እኛ ስራ ልንሆን እንችላለን። አንዳንድ ነገሮች ማይመቻች ብዙ ነገሮች አሉ ስደት ላይ እና ግን ያው

ሁሉ ራይን መስኡልና ንራአየቱ እና እነዚህ ደግሞ ልጆች ኃላፊነት አለብን። ስለዚህ ኃላፊነታችንን በደንብ መወጣት አለብን እና አላህ እኛም ልጆቻችንን ይጠብቅልን። ያው ታውቃላችሁ፣ አውሮፓ ላይ ትንሽ ልጆች ማሳደግ ይቀብዳል። ግን እኛም እንደምን ብለን ዲናችን ያው ማስተማር ያለብን ሰላትን፣ እንደዚህ ቅርአትን፣ አንዳንድ ነገሮችን ማስተማር አለብን።

ነገ ለእኛም ወደ አኸራ ስንሄድ ያው ጥሩ ነገር ጥለን የምንሄደው እነዚህ ነው። ለነሱ ደዋ የሚያደርጉልን ነው። ስለዚህ ሙሳ ማዲኑክ ሙስሊም ምን? ረቦክ አላህ የት ነው ያለው? ረሱል ማን ነው? ሙሐመድ ረሱል ማን ነው? ሰለላ

ሱረት በቀራብ ጊዜ ቤት ስለሚከፈት ልጆቹ ብዙ ጊዜ ለመሀፈስ ይቀርላቸዋ። በዛ ነው ቤታችን ውስጥ በየሰውስ ሱረት እልበቀረ ብንከፍት ጥሩ ነው። ልጆቹም ይሰማሉ። እነሱም ይህን እየሰማሁ ማሻአላህ የሚጠብቅልን ልጆቻችንም አላህ ይጠብቀላችሁ። አሁን እንሻአላህ

እና ይሄን ይመስላል። ውድ የዳዋ ቤተሰቦቻችን እንደተለመደው ኮሜንት፣ ላይክ፣ ሼር አድርጉልን። እንወዳቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማን ራሒም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ እህትና ወንድሞቻችን ይሄ እንግዲህ እንግ የውሳ ዛዋ ቤት ነው።

እንደምታዩት ሱብሓነላህ፣ እዚህ ቤት ውስጥ ነው እንግዲህ ቁርአን የምታስተምረው። አሁን እንሻ አላህ ውስጥ ገብተን ነገሮችን እንከታተላለን።

የተለያየ ግሩፖች አሉ። የህፃና መዋል ግሩፖች አሉ። ትንንሾች ግሩፕ እነሱም ከአራት እስከ ስድስት ዓመት ድረስ ከዚም የሚቀጥለው ደግሞ አራት ሴቶች ናቸው። ስምንት እስከ አስራ ሁለት ዓመት የሆኑ እድሜያቸው። ከዚ የሚቀጥለው ደግሞ በዛ ያለ ግሩፕ ነው።

ከ12 እስከ 15 ያሉ ሴቶች ለትልልቅ ሰዎችም አለን፣ ከ20 ዓመት በላይ ለሆኑ አሁን ለጊዜው ግን አራት ሴቶች አሉ የመጡ። እዚሁ አካባቢ ቢኖሩ እዚህ ይማራሉ። እኛ ጋር በጠቅላላ ስንት አለን ማለት ነው? በጠቅላላ ያለው ሰላሳ ልጆች ናቸው። ሌላም ደግሞ ግሩፕ አለ ማናሀም፣ እነሱም የትልልቆቹም ግሩፕ ሌላም ግሩፕ አለን ከዚህ ሌላ

ልታስረጅን ትችያለች። ስለ ሰላት የተማርነውን ትምህርት እኔ እንግዲህ ለሰላት አንዳንድ ነገሮች እዚህ ራሴ ሰርቼ ጽፌ፣ ሰላት እንደሚያስታውሰን እነዚህ ነገሮች በግላችን ሰርች አለው። እንደዚህ አይነት ነገሮች ተጨማሪ ደግሞ መጽሐፍ አለን።

የተለያዩ ነገሮችን ጽፈናል። ስለ ሰላት የሚጠቅሱ ነገሮች አጠራር አድርጌ ማስረዳት ፈልጋለሁ። ልጆቹ ምን አይነት መጽሐፍ እንደሚማሩ እና የትኛውን መጽሐፍ ለነሱ የምናስተምራው የትኛው እንደሆነ ማስረዳት ፈልጋለሁ። አንዳንድ ልጆች አሉ የአረብኛም በደንብ የማይችሉ እና ስለዚህ

ለእነሱ የህፃና ማውለት ለትንሾቹ እንደዚህ አረብኛ በቀላል እንዲያነቡ እና በደንብ ለእንዲማሩ እንደዚህ አይነት መጽሐፍ አለን ለነሱ እዚህ መጽሐፍ ላይ ቁርአን አለ ከዛ ደግሞ ቀጥሎ ሀዲስም አለ እና ቁርአኑን በደንብ ምኑን ማናውን የሚገልጽ ደግሞ እዛው ላይ አለ ለምን ለእነሱ ሲያጠኑት ቀለል ብሎ እንዲያጠኑት ያው በዚህ ሲስተም ነው

ከዛ ቀጥሎ ልጆቹን ሰላት እናስተምራቸዋለን። ይሄ ደግሞ የሰላቱን እንዴት እንደሚማሩ መጽሐፍ የሚያስተምራቸው እንዴት እንደሚሰግዱ፣ እስከ አዛን እስከሚባል እንዳለ ስለ ሰላት በደንብ የሚያስረዳ መጽሐፍ ነው።

መጽሐፍም ያው ይጽፋሉ። ያው ይሄ ለመጀመሪያ ለሚጀምሩት ለህፃኖች ናቸው። ይሄ አሊፋ አልፋቤቱ ነው፣ ሁሩፉ ነው። እና ለመጀመሪያ እና ነሱ እነሱ ለህፃኖቹ ይሄ ነው፣ ተጀማሪዎች። ከዛ ደግሞ ያው በመቀጠል የምንማረው ነገር ማንበብ። ለማንበብ ደግሞ ያኛው መጽሐፍ ነው የምንጠቀመው

ሀይማኖቶቹን ታስተምራለች ከተወሰነ ከአንድ አመት በፊት ያው ብዙ ሰው መጥቶ አንዳንድ ሰዎች ጠየቅን ልጆችን አረብኛ እንድናስተምራቸው ብሎ ጠይቀውን ከዛ በኋላ በቃ እንደ ሀሳብ መጥቶልን ይህን ነገር አንዳንድ ልጆች እኛ ጋር የመጡ ተጀመረ በዚህ ምክንያት ነው የሚለው ኡስታዙ እና ያው አሁን ከአራት እስከ አስራ አምስት ያለው እድሜ እስከ ሰላሳ ተማሪዎች ድረስ ደርሰዋል እና

እኛም እንግዲህ ይሄ ነገር በደንብ ሰፋ አርግተን ልናስተምር እንፈልጋለን። ለምን ልጆቹንም ከመጀመሪያ ጀምሮ እስከ መጨረሻ ድረስ እንደውም በደንብ እስከ ዲፕሎም ሁሉ እስከ መስጠት ድረስ በደንብ ተለቀ ልናደረገው ና ሰፋ ልናደረገው ያስፈልገናል። ግን ያው የቦታ ችግርና ጥበብ ስላለን ከእናንተ በምናገኘው ዘካት ና ሰደቃ ለዛ ቦታ ለመስፋፋት አላማችን ትልቅ ነው።

ያው ብዙ ልጆች የመጡ ስለሆን አሁን ሰፋ ቦታ ያለ ሰሚ ያስፈልጋቸው። እሱንም ያው አንዳንድ ወጪ ያስፈልጋቸዋል። ያው እነሱ ገንዘብ ከትገ አንዳንድ ተማሪ አይቀበሉም፣ ግን ያው እንደዚህ ሰደቃና ከሆነ እርዳታ ነው እንጂ ኢንሻላህ በእሱ የሚያገኙ ደግሞ ያው ክፍሎቹን በደንብ ሰፋ እርግተው በደንብ ሊያስተምረው ይፈልጋሉ።

ኢንሻላ መርዳት የምትፈልጉ እና እዚ መመዝገብ የምትፈልጉ ቁጥሯቸው አለ። የወንድም የሴትም ተመዝግባችሁ መማር ትችላላችሁ። ኦንላይንም ታስተምራለች። ጀዛኩሙላሁ ኸይር። በመጨረሻም የውስታዟን የውስታዙ ቁጥር እዚህ ጋር አለ ከእነሱ ጋር ኮንታክት ማድረግ ይችላላችሁ። በመቀጠል ያው እዛ ጋር ቅድም ያያችሁት መጽሐፍ እኔ ጋ ለእኔ ውስታዟ በፒዲኤፍ ልካልኛለች። ቤታችሁ ስኮቢ አርገታችሁ ልጆቻችሁን ራሳችሁ የምታስተምሩ

እኛ ግሩፕ ላይ በቴሌግራም ለቀዋለሁ። ቴሌግራሙ እታች በኮሜንት ልንከዋለን፣ በታችሁ ታገኙታላችሁ። ሰላም አለይኩም።